በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በመስቃን ወረዳ በበጋ ወራት በስንዴ ልማት በሽንኩርት ቲማቲምና መሰል ምርቶችን በመስጠት መሬቱ ለምና ምቹ ነው የበጋ መስኖ ስንዴ ልማት ከቃል ባሻገር ባህል መሆኑን በወረዳው የጆሌ ሁለትና ሶስት ቀበሌ አርሶ አደሮች ህያው ምስክሮች ናቸው ወደዚህ የገባ ነው ከብዙ ሰዎች ጋር ነው ወደ ዘጠኝ ሰዎች አሉ እዚህ ውስጥ ስድስት ነጥብ አምስት ሄክታር ነው በዚህ ውስጥ ሁለት ሄክታር አለኝ። ያው በጋራ ነው የምንሰራ። በእድሜ እኔ ከዛም በፊት አላውቅም። ከዛ በፊት በበጋ በቆሎ ነበር የምንዘራ። ብዙም ትርፋማ አይደለንም። በቆሎ እንዘራለን። ትርፋማ አይደለንም። ያው ከእጅ ወደ አፍ ነው። አሁን ስንዴ ላይ ግን ይሄ በአሁኑ ሰዓት መንግስት ያመጣው ነው። አራት አመት አካባቢ ነው ከጀመር፣ አራት አመት ይሆናል። ከዚህ አራት አመት በኋላ ነው ወደ ስንዴ የገባ ነው። በአንድ ሄክታር እስከ አርባ ኩንታል እስከ ማምረት በቃ ጥቅሙና ጉዳቱን አየነውና ወደ ስንዴ አመዘን። በቃ አሁን አሁን በብዛት ሁሉ የምታየው ስንዴ ያው በጋራ በማህበር እንደ ማህበር አድርገን ነው የዘራ ነው። አርሶ አደሩ ትላንት ከነበረበት ከዝናብ ጥገኝነት ወጥቶ በአመት ሶስት እያለማ ያለበት ሁኔታ አለ። ይህን ደግሞ ሲያለማ አርሶ አደሩ ትላንት መሬቱ ከሌላ አካባቢ ለመጡ ሰዎች ነበር ኮንትራት ይሰጥ ነበረ። ዛሬ አርሶ አደሩ በራሱ ማሳ በራሱ ጉልበት የቤተሰቡን ጉልበትም ጭምር ተጠቅሞ እያለማ ያለበት ሁኔታ አለ። ከዛ አንጻር ያው እንዳያችሁት አሁን ያለንበት ማሳ የበጋ መስኖ ስንዴ የለማበት ወይም ላውንች የተደረገበት ማሳ ነው። ትላንት እንረዳ ከነበረው አሁን ወደ መርዳት ወይ ወደ ውጭም ጭምር የምንልክበት አቅም ደረጃ ላይ የደረስንበት አንዱ የሰብል አይነት ስለሆነ እዚህ ማሳ ላይ ያው ኩታ ገጠም ነው። ስድስት ነጥብ አምስት ሄክታር ነው እንደ የማሳው ሽፋን። እንደ ቀበሌ እቅዳችን ወደ ስልሳ ሰባት ሄክታር ነው። ክንውኑ አምሳ ሰባት ሄክታር አካባቢ ደርሰናል። ያው ሙሉ በሙሉ ክንውን ያላስገኝበት ምክንያት ያው እንደ መጀመሪያ ላይ በመሬቱ በሌላ ሰብል የተሸፈነ ስለነበረ ያው በዚህ ምክንያት ከእቅዳችን ጋር እኩል እንዳልቻል ነው። ከዛ በዘለለ ያው በክላስተር በሶስት ክላስተር ከሀምሳ ሰባት ሄክታር በላይ ስንዴ ያሳክተናል። ያው ምናልባት አሁን ላይ እንደሚታየው ቁመናው አሪፍ ነው። ቀጣይ ያው ከዚህ የተሻለ ደግሞ በሀርቨስቲንግ ሳት ላይ የተሻለ ነገር ይገኛል። ያው ምርትና ምርታማነቱም በዛው ልክ ከአርባ ኩንታል በላይ ምርትና ምርታማነት በስንዴ ታይቷል። ኩታ ገጠም በጣም ጥቅም አለው። ለወፍም ይከላከላል፣ ከብት ማጠፋብንም በደረሰ ሰዓት ኮምፓይነር ገብቶ አንድነት ያነሳልናል ምርታችን። በኩታ ገጠም መስራት ብዙ ጥቅም አለው። አዋጭነቱ በጣም ጥቅም አለው። ትንሽ ውጣውረዱ ውረዱ ድካሙ እንጂ አዋጭነት አለው። ከሌላው ይሻላል። በበጋሄ ባዶ የሚቀመጥ መሬት ይሄ ሁሉ መሬት ብዘራ ምን ያህል ነበር ምርቱ? ምን ያህል ለገበያ ከራሳችን ተርፎ ለገበያ ምን ያህል ተርፍ እንተርፍ ነበር? ሁሉም አሁን ሰው ግንዛቤ እየገባው እያወቀው እያወቀው እየተነገረ እየሰራ ነው ደግሞ እያየ ሰው ሁሉ አሁን እየገባ ነው። ወደ ስራ ወደ መስራቱ እየሄደ ነው። አሁን ሰው ከፊቱ ይሻላል። አርሶ አደራችን የመስኖ እንቅስቃሴ በ6842 ሄክታር ለመደበኛ መስኖ በሁለት ዙር አቅደናል። 300 ሄክታር ደግሞ የበጋ መስኖ ስንዴ በጥቅሉ 7142 ሄክታር በበልግ ወቅት በመደበኛ እና በበጋ መስኖ ስንዴ አቅደን ወደ ተግባር ገብተናል። በዚህም ሂደት ወደ 12 ቀበሌ ነው ወረዳ ውስጥ ካሉን የውሃ ገብ የከርሰ ምድርም የገጸ ምድርም ዋ ያለን 12 ቀበሌ ነው። በእነዚህ 12 ቀበሌዎች ፖቴንሻላቸውን ለይተን የበጋ መስኖ ስንዴ ከፊት ከለመድነው ትሬንድ ኩታ ገጠም በሆነ መንገድ አርሶ አደሮችን ለማኔጅመንት ለአረም ቁጥጥር ለወፍ ለመከታተል እንዲሁም በተለያዩ ምክንያቶች አርሶ አደራችንን ለማኔጅመንትም እንዲመቸው ኩታ ገጠም በሆነ መልኩ ለመስራት በአስራ ሁለት ቀበሌዎች በሁለት ኤፊቲሲ ላይ በዚህ በጋ መስኖ ስንዴ የመንግስትም የምግብ ዋስትናን በራስ ደረጃ የማረጋገጥ የፖሊሲ አቅጣጫም ከመሆኑ ጋር ተያይዘው በርብርብ ሰርተናል። ቅድም ያያችሁት አንድ ቦታ ላይ ኦልሞስት አንድ ቦታ ስድስት እዛው ጆሌ ላይ አንድ ቦታ አንድ ነጥብ አምስት ያያችሁት፣ እንዲህ በኩታ ገጠም በትንንሽ ሁለት ማድ አንድ ሄክታር ከሚያለሙት ውጪ እስከ ሁለት ሄክታር ከሚያለሙት ውጭ በኩታ ገጠም የለሙ ናቸው። ሸርሸራ ቢዶ እዚህም ቅርብ ላይ ከአምስት ሄክታር በላይ ኩታ ገጠም አለ። እዚህ ዶቢ ላይ ደግሞ በኩታ ገጠም ብቻ የቢራ ገብስ ከአራት ሄክታር በላይ በበጋ የቢራ ገብስ ያመረትንበት ሁኔታ አለ። ምስራቅ መስቃን ቀበሌ እንዲሁ በኩታ ገጠም አንድ ቦታ ላይ ብቻ እስከ 13 ሄክታር አርሶ አደሮች ሞቢላይዝ አድርገን አንድ ቦታ ላይ ለማኔጅመንትም ለምንም እንዲመች አድርገን የሄድንበት አለ። ሌሎችም ዊጣም፣ ሌሎችም የወረዳችን ቀበሌዎች ላይ አርሶ አደራችን በማሳመን አንድ ክላስተር ላይ የማልማት የበጋ መስኖን ስንዴን እንደ ትሬንድ ወስደን በዚህም ሂደት የተሻለ ውጤት ያየንበት አመት ነው ማለት ይቻላል። በዋናነት ከሚለሙ ሰብሎች አራቱ ሰብሎች ላይ በዚህ ቀበሌ ላይ በስፋት ይገኛሉ። አንደኛ ጥቅል ጎመን፣ ሁለተኛ ቃሪያ፣ ሶስተኛ ቲማቲም፣ አራተኛ ሽንኩርት፣ ቀይ ሽንኩርት በስፋት ይለማል። ይህን ከሚያልማት አንጻር ቀበሌው ትናንት የነበራቸው ይህ ከዝናብ ጥገኝነት ወጥቶ አርሶ አደሩ በመስኖ በተለይ የከርሰ ምድር ውሃ እዚህ ቀበሌ ላይ በስፋት ይታያል። አብዛኛው አርሶ አደር ውሃም በቅርበት ስለሚገኝ በስፋት አብዛኛው አርሶ አደር በነፍስ ወከፍ በሚያስብል መልኩ የጄኔሬተር ሞተር ፓምፕ ያለበት ሁኔታ አለ። ከዚህ ቀደም እንደ ድል ሆኑ ደግሞ ሲነርጎስ የሚባል ግብረሰናይ ድርጅት ቀበሌው ላይ አንዱ ከያዛቸው ከሶስቱ ቀበሌዎች አንዱ ይሄ ቀበሌ ከመሆኑ አንጻር እዚህ ቀበሌ ላይ ቢያንስ በስፋት ወደ መቶ ሃምሳ አምስት ሞተር ፓምፕ የተሰራጨበት ሁኔታ አለ። ስራ ከገባን 2014 መጨረሻ አካባቢ ነው፣ ሁለት አመት አልፎናል። እና ተደራጅተን ወደ ስራ ከመግባታችን በፊት ደግሞ የአቅም ግንባታ ስልጠናዎችን። ተመርጠን ከተለያዩ ቀበሌዎች እንግዲህ የሶስት ቀበሌ ወጣት ነው እና ተደራቸው እዚህ እየሰራ ያለው እንደ ማዕከል ዊጣ ቢሆንም የተቦን ና ጆል የሚባሉ እንደዚሁ በግብርና በኩል ፖቴንሻል የሚባሉ አካባቢዎች ሴሌክት ተደርጎ ነው ፕሮጀክቱ እየሰራ ያለው። ና ሳይቱ አንድ ሄክታር ነው የምታዩት እዚ ጋር ግሪን ሀውስ ያረፈበቱ ግማሹን ክፍል ሲይዝ፣ እዚ ጋር ደግሞ የምታዩት ከጀርባ ናሙና የምናሳይበት ነው ለአርሶ አደር እዚ ጋር በትንንሹ የተሞከሩ አትክልቶችና ፍራፍሬዎች ችግኙን እኛው አዘጋጅተን ውጭ ላሉት አርሶ አደሮችን በመሸጥ እኛን ገቢ የምናገኝበትና እነሱ ሩቅ ቦታ ሳይሄዱ ምርቱን እዚህ ማግኘት የሚችሉበት ሁኔታ ነው የሚፈጠረው። ና ዲሞኒስትሬሽን ኤሪያ ነው እዚህ ጋር የሚታየው ነው ሩብ ሄክታር ናቸው የምትታየው። ከዛ ውጭ ያለው በቢልዲንግ ምናምን የተሸፈነ ነው። እዚህ ጋር ደግሞ ማሽነሪዎች ምናምን የሚቆሙበት ነው። ሁለት ወቅቱን ያልጠበቀ ዝናብ ከመጣት ትንሽ ስጋት አለ። ሌላው ወፍ ነው። ወፍ ግሪሳ በጣም ያስቸግራል። በጋ ስንዴ ላይ ዘንድሮ የተሻለ ነው። ሌላው አንደኛ የተሻለ ያረገበት ምክንያት ክላስተር የተጠቀመው ነገር ለስንዴ ጥበቃ በጣም አሪፍ ነው። ላከው ያው አንደኛ በሰው ነው፣ በሰው ኃይል ክላስተር ስለሆነ ሁሉም ሰው አንድ ላይ ይጠብቃል። ዙሪያ ሌላው ደግሞ በጅራፍ ጅራፍ በማስሮ እንደዚሁም የድሮ ካሴት ገመድ በመወጠር ሌላው ሀይላንድ ላይ ድንጋይ አድርገው እሱንም በማንጫጫት እስካሁን ያላረግንበት ምክንያት ወፉ ከሌላ ጊዜ ስለቀነሰ የተሻለ ነገር ስላለ ይሄንን ነገር አላረግንም። ለአሁን በሰው ነው እየጠበቅን ያለ ነው። በስራው ሂደት ውስጥ የነዳጅ አቅርቦት ችግሮች እልባት መሻትም ምርትና ምርታማነት ለማሳደግ ወሳኝ መሆኑ ተጠቁመዋል። ነዳጅ ትንሽ ችግር አለ። አሁን ማዳ አካባቢ በጣም ችግር አለ። ቤንዝል እጥረት አለን። ቤንዘል በጣም ይቸግርናል። እንደ ልብ ሄደና እናገኝም። ወረዳዎች ይጽፉልናል። ያ ወረዳ የጻፈውን ተግባር አድርጉልንም። በጣም ስንመላለስ እንቸገራለን። በዚህ ምክንያት እንዲሁም ሊጎዳብን ይችላል፣ ወቅቱ ይተላለፋል። ንብረታችን እስከ መውደም እስከ መተው ድረስ ደርሰናል። በበጋ የሚሰሩ ተግባራት ስፔሻሊ መስኖን ጨምሮ በአካባቢያችን ከፍተኛ ከ2500 በላይ ዝም ብለን እኛ ብቻ አሰራጭ ነው ጄኔሬተር አለ እኛም ካውንት ያላረግ ነው በእኛ ላይን ያላለፈ ከዛ በላይ ቁጥሩ ከዛ በላይ የሚሆን ጄኔሬተሮች አሉ በነዳጅ የሚሰሩ ማለት ነው። አሁን በቅርብ ምናልባት በሶላር የሚሰሩ አሁን በቅርብ የሚጀምሩ ቴክኖሎጂ እንዳለ ሆነው ምናልባት እዚህ ላይ እየፈተንን ያለው ነገር ምንድን ነው? አርሶ አደሮች በበጋ እናዘራችኋለን ማዳያ አካባቢ፣ ከዚህ እኛ ጥያቄ የምናቀርበው አርሶ አደራችን ማሳ እንሄዳለን ያንን እንትኑን በጂፒኤስ ለክተን ከግብርና ጽህፈት ቤት ከሳች ቀበሌ ጽህፈት ቤት ያሉትን በዛ መሰረት ወደ ወረዳ ይመጣል። በዛ እኛ ለንግድ እንጽፋለን ከቡታጀራ ጋር ማደያ አካባቢ ላይ ማደያ ላይ የሚገጥመን ችግር ያሉ ነገሮችን ከመንግስት እየተመካከርን ነው። የዞኑ መንግስት በቅርብ እስከ ሶስት ሺ ሊትር እንደዚሁ ፍቃድ ሰጥቶናል እንድናገኝ እያደረገ ነው። የረፈደ ነው፣ በጣም እየጠየቅን ነበረ። እንደሱ አይነት ነገሮች ያው ትንሽ ፈትነውናል። እየሄድን ግን ኮሚኒኬት እያደረግን ከቡጣ ጀራም ከዞንም እንዲህ የተገናኘን በጋራ ችግር ለመፍታት ብዙ ጥረት ሄደናል። በችግሯ ግዝፈት ቢሆን ኮሚኒኬሽን ባይኖረን ችግሩ ከዚህም ይበልጥ ነበር፣ ግን ስቲል ችግር ነው የሚል ነገር አስተያየት ለመስጠት ነው። በመስቃን ወረዳ የአትክልትና ፍራፍሬ ልማት ስራዎችን በሰፊው የሚያከናውኑ አርሶ አደሮችና አልሚ ባለ ሀብቶች ያሉበት ወረዳ ነው። ይህ ዘርፍ ለበርካታ ወጣቶች እንጀራ ያሰፋ ከእለት ጉርስ ባሻገር ሀብት ንብረት እንዲፈጥሩም እድል የቸረ ዘርፍ ነው። በቋሚ በአቮካዶ እነዚህ በቋሚ ሰብሎች ላይ እየሰራን ያለ ነው። አቮካዶ ላይ እኛ አካባቢ ላይ የተሻለ ጥሩ ነገር የሚባለው አርሶ አደሮች ዘመናዊ የሆነ አቮካዶዎችን በማልማት ወደ ውጭ ኤክስፖርት እስከ ማድረግ። የራሳቸው ማህበር መስርተው ሀስ የሚባለውን አቮካዶ ወደ ውጭ የተለያዩ ነገር ኤክስፖርት የማድረግ ትሬንድ አለ። ስለዚህ ቅድም ካነሳሁት ከመስኖ ከምናምንም በተጨማሪ አቮካዶ ልማት ላይ እንደዚህ አርሶ አደራችን በማስ የመስራት ትሬንድ በበጋ መስኖ እንዳይኸው በክላስተር የመስራት አንድ አርሶ አደር እስከ ስድስት ሄክታር የሚሆን አቮካዶን በማልማት ተደራጅቶ ወደ ውጭ ኤክስፖርት የማድረግ ስራ እየተሰራ ነው። ይህ ጅምር ስራ ነው፣ ግን ደግሞ በሂደት እየተጠናከረ ይመጣል። ለዚህ የሚያስፈልግ ችግኝ ጣቢያዎች አሉን። እዚህ የእስራኤል ማሻፍ ችግኝ ጣቢያ አለን። በወረዳ ደረጃም የምናፈላባቸው ችግኝ ጣቢያዎች አሉን። ስለዚህ ስራውን አጠናክረን እየሰራን እንገኛለን። አቮካዶም ላይ የተሻለ ኤክስፒሪየንስ አለን በእኛ ደረጃ ለአንድ አጠቃላይ በመጀመሪያ ዓመት እንግዲህ ሁለት ለሶስተኛ ዓመት ነው አሁን እየሰራነው ያለ ነው። በመጀመሪያው አመት እንደ ጅምር ም ግራፍት ስናደርግም የነበር ነው። እኛ እንደ ጅምር የተወሰኑ ፌሊየርቲዎች ነበሩና እስከ አምስት መቶ ሺ ብር አቮካዶ ሲድሊንጉን ማለት ነው መሸጥ ችለን ነበር። ከዛ በሁለተኛው አመት ላይ ደግሞ እስከ አንድ ነጥብ ሁለት ሚሊየን ብር አቮካዶዎችን መሸጥ ቻለን። በዛች ባገኘናት ሳንቲም ውጭ ተከራይተን እዚህ ጋር ፊት ለፊት ላለ ከሳይቱ ፊት ለፊት ባለው ሁለት ሄክታር መሬት ተከራይተን አትክልቶች፣ የተለያዩ አትክልቶች፣ ሽንኩርት፣ ቲማቲምና ጎመን ትክልል ጎመን ማልማት ጀመርን ማለት ነው። አሁን ላይ ምርት የደረሰም አለ በመድረስም ላይ ያለውና የእነሱን ሪዛልት እንግዲህ ወደፊት የምናውቀው ነው የሚሆነው። እንትኖቹን ስላስተዋወቁን ከአርሷ ድሮች ጋር የትውውቅ ፕሮግራም ምናምን ነበርና እኛ ጋር ይህንን ትራክተር እንዳለ ያውቃሉ ችግኝ እንደምናፈላ ስለሚያውቁ ምርቶቻችን የሚገዙ እነሱ ናቸው። መሬቶቻችንም እናርሳለን በተመጣጣኝ ዋጋ። ስለዚህ ትራክተሩም ገቢ ያለው ማለት ነው። እሱም ሚኒመም እስከ አምስት መቶ ሺህ ብር ኔት ባይሆንም ከአምስት መቶ እስከ ሰባት መቶ ሺህ ብር ከትራክተር ገቢ እናገኛለን ማለት ነው። የሚበሉትንም ማይበሉትንም ጨምረን ከአንድ ነጥብ ሁለት ሚሊየን በላይ ችግኝ ለማልማት ጎን ለጎን ይሄ ፊዚካል ስራ እየሰራን ጎን ለጎን ችግኝ ጣቢያችን ላይ በተራድኦ በመደበኛ እና በአርሶ አደር ደረጃ እስከ አንድ ነጥብ ሁለት ሚሊዮን ችግኝ እያለማን ነው። ከዛ ውስጥ የራሱ የሆነ ፐርሰንት አለው። አቮካዶም በእኛ ደረጃም ይፈላል። እዚህ በክልል ማዕከል ቤዝ ያረገ የማሻፍ ችግኝ ጣቢያም እዚህ ቡታ ጅራለን። ስለዚህ በሁለቱም እኛ በመንግስትም እናስፈላለን። በአርሶ አደራችን ደረጃም እንሰራለን። ጎን ለጎን ይሄን የአቮካዶም ስራ ብቻ ሳይሆን ቡናም ጥሩ ጅምር አለን። ሁለት መቶ ሀምሳ ሺ አንድ አርሶ አደር ሁለት መቶ ሀምሳ ቡና እንዲወስድ በአንድ አርሶ አደር ደረጃ እስከ ሁለት መቶ ሀምሳ ቡና እንዲወስድ የማድረግ ብቻል ብቻል እስከ ከዛም በላይ የማረግ በኩታ ገጠሜ ማልማት የዚያ ቢዳ ተራራን ይዘን ቡና ክላስተር አድርገን ለመስራትም እዛም ላይ ርብርብ እያደረግን ነው። ስለዚህ አሁን የሚቀረን ቡናችን ቴስት ተደርጓል ግን ማስ ፕሮዲስ ማረግ ሰስተነብል በሆነ መልኩ ዘላቂ በሆነ መልኩ አርሶ አደራችን በሰፊው የማምረት ጋፑን በዚህ ዓመት በክላስተር በሰፊው ሁኔታ ቡና እናስተክላለን ብለን እናስባለን ጎን ለጎን ሮዝመሪ ስጋ መጥበሻ እነዚህ እነዚህ ነገሮች ቅመማ ቅመም ላይ እሱ ላይም ጎን ለጎን እየሰራን ነው ከቅርብ ዓመታት ወዲህ የተጀመረው የ3030 የፍራፍሬ ልማት ኢኒሽቲቭ እውን ከመሆኑ አስቀድሞ ከዛሬ 17 ዓመታት በፊት ወደ አቮካዶ ችግኝ ዝግጅትና ልማት ውስጥ የገባው ወጣት ሙሉ ነህ ዳመሳ ትውልድና እድገቱ በቡታጅራ ከተማ እምብርት ላይ ነው። የትምህርት ዝግጅቱም አካውንቲንግ ነበር ያጠናው፣ የነፍስ ጥሪው ግን ግብርና ሆኗል። ከቡታጅራ ጅራ በአምስት ኪሎ ሜትር ርቀት ላይ በምትገኘው በመሰረተው ገራም ቀበሌ የድሪምላንድ የተቀናጀ ጥምር ደን እና ፍራፍሬ የችግኝ ልማት ማዕከል ባለቤትና ስራ አስኪያጅ ነው። ድሪምላንድ ይባላል። ይሄ የእርሻ ቦታ ወደ ስራ የገባ ነው እንግዲህ በሁለት ሺ ዓመተ ምህረት ነው። ስፋቱ ወደ ሰባት ነጥብ ስድስት ሄክታር መሬት ነው። እና ይህም ቦታ ልክ ስንመጣ ምንም አይነት እንትን አልነበረም ማለ ምድረ በዳ ነው ማለት ይቻላል። በጣም የተራቆጠ በጣም የተጎዳ መሬት ነበረ፣ እና ለአራት አመት ያለምንም ገቢ ስናደርግ የነበረው ምንድነው መሬቱን ፈርታይል ለማድረግ ጥረት የተደረገ ነበረ። አይሆንም የሚል ግምት ነበራቸው። ተመልሰው እንዲህ ለምቶ ሲያዩት ግን በጣም ነው እንትን ያሉት የተደነቁት እነሱ። ከዛ በኋላ እንዲያውም ከተለያየ ቦታ ከአፋርም ከምንም ከትግራይ ድረስ መጥተው የጎበኙ ሰዎች አሉ። እንደዚህ አርሶ አደሮች በማህበር አደራጅተው አምጥተው እዚህ ስልጠና ተሰጥቷቸው እንደዚህ አይነት ቦታ መልማት እንደሚችል አቡካዶ እንደዚህ አይነት ቦታ ላይ ትልቅ ውጤት መስጠት እንደሚችል ነው ትምህርት የተሰጠው እዚህ ቦታ ላይ እና እንደ ሰርቶ ማሳያም ተደርጎ ተወስዷል። አንድ ድንጋይ እንዲሉ በዚህ ማዕከል የፍራፍሬ ችግኞች ዝግጅት፣ የቅመማ ቅመም ምርቶች፣ የቡና ልማት፣ አቮካዶ ምርት፣ ንብ ማነብ እንዲሁም ሌሎች የግብርና ስራዎችን በማጠቃለል የተቀናጀ የግብርና ልማት ስራዎችን ያከናውናል። ትልቁ ጥቅም ምንድን ነው? አቮካዶ ብዙ ሰዎች ሊለምዱት የሚገባው ነገር አቮካዶ ያለበት ኤሪያ ላይ ንብ የማነብ ስራ ቢካሄድ ትልቅ ጥቅም አለው። ከነበረ ከ65 እስከ 70 ፐርሰንት ምርት ያድጋል። ምክንያቱም አበባ በሚያወጣ ሰዓት ፖሊኒሽን ያፋጥኑታል። ስለዚህ ምርት ያድጋል። ምርትን የማሳደግ ብቃት አለው እና ንብ በየቦታው ላይ የንብ እርባታን ማካሄዱ በጣም ጥቅሙ ጥቅሙንም ስላየ ነው በስፋት እየሰራንበት ነው። በአንድ አመት ውስጥ እኛ በማጥመድ ብቻ አስራ ሁለት ንቦች ነበር የያዝነው አሁን ወደ ሰላሳ አራት ቀፎ ደርሰናል። እንግዲህ በሁለት አመት ተኩል ውስጥ ማለት ነው፣ ወደ ሰላሳ ረገፎ ደርሰናል። አንደኛ ብዙ የምታወጣው ኮስት የለም። በአነስተኛ ወጪ የሚሰራ ስራ ነው እና ብዙም ጉልበትና እንትን የሚወስድ ታይም የሚወስድ እንትን አይደለም። ያው የተለያዩ ቁጫጮች፣ ጉንዳን የሚያጠቃቸው ነገሮች አሉ። እነዛን ኢንሴክቶች በመከላከል በአብዛኛው ደግሞ አካባቢው ላይ ዝም ብላ አበባ በመትከል በተፈጥሮ የሚበቅሉትን ተክሎች አበባ የሚያወጡ ነገሮችን ደግሞ ባለመቁረጥ በዛ በዛ ቦታው ለልዛ ምቹ ስለሚሆን ስራው በደንብ ማሰራት መስራት ይቻላል። እኛ ባለሙያም ቀጥረን እዚህ ቦታ ላይ ስለ ንብርባታ ይሄ ቦታ ለንብርባታ አወጪ ነው የሚሆነውን ነገር በደንብ አጥንተንበት የገባ ነው። ምክንያቱም ይሄ ቦታ ታይቶ እስከ ሁለት መቶ ቀፎ እና እስከ ሶስት መቶ ቀፎ ከዛም በላይ ማምረት እንደሚቻል መስራት እንደሚቻል ነው ያረጋገጥ ነው። ስለዚህ እሱንም ስራ በስፋት እየሰራን ነው። እንግዲህ እኛ ስንጀምር ስራውን ያለምንም ገቢ ነው። ቅድም እንደነገርኩ ከሆነ እንግዲህ ከዚህ በኋላ ነው ገቢያችን ከፍ እያለ ሚሄደው። ከዚህ ስራ በኋላ ነው ሌሎችንም ከብት እርባታም የተለያዩ ስራዎችንም ለማስፋፋት ፣ እንግዲህ ስራው እያደገ ሲመጣ ነው እንትን የምንለው። አሁን ባለን እስከ አንድ ነጥብ ሁለት ሶስት አካባቢ እየደረስን ነው። እና በዚህ አመት ደግሞ አቮካዶ የምናዳቅላቸው አቮካዶች ኢቨን ከእስከ ሀምሳ ሺህ አቮካዶ ለማዳቀል እቅድ አውተናል። እቅድ አለን እና በዛ ደግሞ እንግዲህ ትልቁ ነገር ደግሞ የሚመለከታቸው የግብርና አካሎች እነዚህ ምንተክላቸው ችግኞች፣ አቡካዶች ካዳቀልም በኋላ ወደ ሽያጭ እንዲገቡ ከተለያዩ ክልሎች ጋር ከተለያዩ ወረዳ ዞኖች ጋር በማቀናጀት እንዲሸጡልን እንግዲህ ከዚህ በፊትም እየተባበሩ ነው በርግጥ እየተባበሩ የገበያ ትስስር እያደረጉልን ነው። በዚያ መሰግናቸዋል በጣም ላመሰግናችሁ ወዳሉ የገበያ ትስስሩ ጥሩ ነው ባለበት ሁኔታ እና አሁንም ያ ነገር ቀጥሎ በስፋት ትልቁ የገበያው ትስስር እንትን ማለታል መሳለጥ አለበት እና የአካባቢውን ሰው ደሞኛ ለማበረታታትም አሁን እንደዚህ አቡካዶ ካዳቀልም በኋላ እንደገና ደግሞ ችግኝ እነዚህ የቡና ችግኝ ካፈላም በኋላ ሲደርስ እንትን ሲል ለአካባቢው ሰው እስከ ሁለት ምናምን ከዛም በላይ ለአካባቢው ሰው እንሰጣለ። ያን የምናደርግበት ምክንያት ምንድነው? ማህበረሰቡ አንድ አይነት የሆኑ ተክሎችን ከመትከል ይልቅ አቮካዶ ላይም ፎከስ አድርጎ አቮካዶ የመትከል ልምድ እንዲኖረው ለማድረግ ነው። መሰረተ ልማቶች ቢሟሉ የአቮካዶ ዘይት ማቀነባበሪያ ፋብሪካ ከመትከል አንስቶ ሎጅ ለመገንባት እቅድ ያለው ይህ ወጣት የማስፋፊያ ጥያቄዎች እንዳሉትም ሀሳቡን አጋርተዋል። በየአመቱ ከመቶ ሀምሳ እስከ ሁለት መቶ ችግኞችን እየተከልን እያሳደግን እያበዛ ነው። ምንሄደው ከብዛት ነው እንግዲህ። ወደ ኤክስፖርት ልትገባም የምትችለው ብዛት አቡካዶ ሲኖር ነው። በትንሽ ውስን አቡካዶ በግል ኤክስፖርት መስራት አትችልም። ሌላውን አካባቢው ህብረተሰብ ካላቀፍ መስተቀር በቂ የሆነ የተሟላ እንትን መኖር አለበት። እዚህ አካባቢ ከውሃ ጀምሮ ከመብራት ጀምሮ እነዛ እነዛ ነገሮች ቢሟሉ እኛ በተለይ መብራት መብራት እጅግ በጣም ወሳኝ ነው፣ ለዚህ ቦታ ላይ እና ስራውንም ለማሳደግ ስናስብ እንደ ማነቆ የሆንብን ይሄ ነው። ምክንያቱም ፊውቸር የምናስበው ምንድን ነው፣ እኛ በአነስተኛ ምንትን ቢሆን የዘይት የአቡካዶ ዘይት መጭመቂያ እዚሁ አካባቢ ላይ ተክለን እዚሁ እንትን ማለት ይቻላል፣ ወደ ፋብሪኬትድ መትከል ይቻላል። እንግዲህ አሁን ስራውን እየጨመር እየገፋን እየገፋን ስንሄድ እንግዲህ ያው የመሬት ጥበት አሁን አይታችሁ እንደሆነ ትንሽ የመሬት ጥበት አለች። ዳገቷል እየተጠቀምን ነው። ምንም የቀረ መሬት የለም። ዳገቱንም እየተጠቀምን ነው፣ አካባቢውንም እያለማን ነው። ቦታውንም አካባቢውን ለመጠበቅ እራሱ የተለያዩ ዛፎችን በመትከል የአካባቢውን ምህዳር የሚለውጡ የተለያዩ ዛፎችን በመትከል የአካባቢ ጥበቃም እናደርጋለን። ከዚህ ጎን ለጎን ደግሞ የመዝናኛ የሎጅ ስራ ለወደፊት በስፋት ትልቅ ፍላጎት አለን። የሎጅ ስራ ለመስራት አርሶአደር ደረጃ ፍላጎቶች አሉ። አሁን በማህበር ደረጃ ተደራጅተው ኤክስፖርት የሚያደርጉት አቮካዶ አለ። በአካባቢያችን በቅርብ የሚገኝ ማቀነባበሪያ አቮካዶን ፕሮሰስ የሚያደረግ የለም። ወደ ምናልባት ድርጋ ለማ አካባቢ ያለው እዛ ኢንዱስትሪ ፓርክ ዞን ላይ ነው ያለው። ግን ወደ ውጭ ከሚሄድ እዚሁ ፕሮሰስ ለማድረግ ጥያቄ ያላቸው ኢንቨስተሮች፣ የክልሉ መንግስት የላካቸው ኢንቨስተሮች የአቮካዶን ኦይል እዚሁ እንትን ለማድረግ የመሬት ጥያቄ ያቀረቡ አሉ። በቅርብ የነሱ ቢዝነስ ፕላን ታይቶ በወረዳ በዞን እያለ በሚመለከተው አካል ከጸደቀ አይሆን በዚህ ፕሮሰስ የምናደርግበት እንትን ይኖራል። በአርሶ አደር ደረጃ ፍላጎት አለ። ተጠንቶ ምን ተብሎ ተደግፎ ከፌዴራል ጨምሮ ትልልቅ ካፒታል ከመሆኑ ጋር ተያይዞ የሚመለከተው ባለድርሻ አካል በጋራ ከሆነ አርሶ አደራችን ጋር በቂ ዝግጅት አለ። ግን ደግሞ ባለሀብቶችም ኢንተረስት እያሳዩ ነው የሚል ነገር ነው ያለ። ምናልባት ከማስፋፊያ ፕሮጀክቶችን ይዘው ሰው ከመጣ ማስተካከል ይቻላል። ለምሳሌ ሎጅ ሊሰራ ቢመጣ እንደ ወረዳ ኢንቨስትመንት ጥያቄ አቅርቦ በዛ መሰረት ይስተናገዳል። ወረዳችን በብዙ መልኩ ለግብርና ምቹ ነው። ስለዚህ እኛ ወረዳ መጥቶ በተለያዩ ዘርፎች ላይ መሰማራት የሚፈልግ ሰው ካለ ወይም አካባቢያችን ላይ በተለያዩ ልማቶች ላይ ኢንጌጅ ማድረግ የሚፈልግ ሰው ካለ የወረዳው እንደ ወረዳ መንግስትም መጥታችሁ አልሙ ለማለት እፈልጋለሁ። ከግብርናው ጋር ተያይዞ በጣም ምቹ የሆነ ኤሪያ ነው። ከግብርና፣ ከቱሪዝም፣ ከተለያዩ ዘርፎች ጋር ተያይዞ ወረዳችን ውጤታማ ስራ ላይ ያለው ወረዳ ከመሆኑ ጋር ተያይዞ እዚህ ቢመጡ ያተርፋሉ። ስለዚህ ኑ በጋራ እንስራ ለማለት እፈልጋለሁ።